እሺ፣ እሺ፣ እሺ። ይል መጀመሪያ የመጀመሪያ ጌም ሁለት መቶ ከሞላ እንቀጥላለን፣ ካልሞላ እናቆማለን። አራንቺ በእናትሽ እንዳላሸንፍሽ አይታወቅም። ምን ነገር ታም ታም ጋር ፊቴጋ፣ ኤቭሪባዲ ፊቴጋ። ዌልካም ዌልካም። የመጀመሪያ ጊፍት ትሪፕል ነው። ክያዬ የኔ እናት ዌልካም ሁለት መቶ ከገባ ትለኛለች እንዴ ታፕ ታፕ አድርጉ ጋይስ ለምድን ነው ዘፈን ማነውጣው አብረን የምን ዘፈን ነው ዩቲ ናስ ቢያር ካፕል ታፕ ጋይስ አንቺ ደብል ነው ታፕ ኤቭሪባዲ እኔ ወይ እኔ ሞዴል ልሁንልህ? አግኝተኑ ሞዴል ነው እንዴ? እንደዚያ ደስ ነበር። በድምጽ ነበር ፊቸሪንግ ነበር። አይ ካልክማ ሞዴል ነው። ቀጣይ ሙዚቃዬ ሞዴል ዩቲናስ ነች ጋይስ። እንዴት ነው የሚያደርገው አይደለ እንዴ? እኔም አለኛ የሆነ ነገር ከዛ አሁን እኔ ወጥቻለሁ። ወሬ ኧረ ስሙኒ ስሙኒ ከአንተ እኮ ስሙኒ ነው። ኧረ

ቀዝቅዟል። ቅድም እንደወጣሁ ነው እኔ። አዎ፣ ከዛ በኋላ ማ እኮ ቀዝቅዟል። ስማ ወይ ታም ታም ታም ታም እንትን ፈል፣ ሌላ ሰው ፈል፣ ከሌላ ሰው ጋር ተጫወት በቃ። አይመጣም። ማነው? ማነው እንደዚህ እስፒድ ቻሌንጅ? የለም እኮ ይተናስ፣ እስፒድ ኮሎጂ የምንጠብቀው። ቆይ ላቋርጥልሽ፣ ማ እኔ ላቋርጥልሽ፣ ይሰው እስፒድ የለም

ተዋርዳችሁ ወጣችሁ ወይ? ኮመንት ላይ እዚህ ጋር እንደኛ ጊፍተር የለንም። ከሌለን የለንም ነው። ምንም ችግር የለም። ኖርማል ነው እንደ። ሌስኮ ጋይስ ደብል ታፕ አድርጉ። እኔ እኮ የሆነ ሰዓት እኮ በቃል ለራሴ ልሰጣሰብኩኝ አሰብኩኝ አንቺ ከምዋረድ ብዬ ጋይስ ታፕ ታፕ አድርጉ ያዋርደልዘኪንክበጣምዋማኤልአማኤል ፊፍዬ ቴንኪ ዩ ሶማች ሶስት ሺህ ከገባን እንቀጣታለን። አማኑኤል አለሙዬ ቴንኪ ዩ ሶማች አመሰግናለሁ። ማብራዘር ፊፍዬ ቴንኪ ዩ ሶማች ሌስኮ ታፕ አድርጉ ሌሎቻችሁ

የካፊር ዘር ነው ያልሺው? እኔ ሙሉ ቤተሰቦቼ ክርስቲያን ነው። የመጀመሪያ ጊፍት ደብል ነው። አሁን የመጀመሪያ ጊፍት ደብል ነው። ጋይስ ፈርስት ጊፍት ደብል ነው። ሁላችሁም ደብል ታፕ አድርጉ። ጀለብያ ገዢ ላይ ለኢደ አልገዛለም። ሱልጣን አርባ ገባች። ለምን? እንዴ ለምን እየተከራከርከኝ ነው ስለማልገዛ? ገዛ ልጅ ለብዬ እንዴ አንደለም። እኔ እኮ ላይቭ ላይ ማለት ነው። ጥቁር ልብስ ለምን ማረጉ? ጥሩ አይደለም እኮ ገድ ጥቁር መንፈስ ነው የሚጠራው ሆሎ

ሲቀኝ እና ነጭ ልብስ ሲጀመር ገዝት ጊዜ በነጭ ልብስ በሞክሮ ጥሩ ነበር። ጥቁር ለብሼ ነው እዛ የተዋረርኩት። ናዲያ ናዲያ እየ ቴንክ ዩ ሶ ማች ናዲያ እየ ቴንክ ዩ ሶ ማች። ኧረ በለው! ኧረ በለው! ጋይስ ከሞን አረ በለው ዛሬ እንኳን ላስቀጣ፣ እስኪ ናሪያይ ገስት ጌም ብታይ አይተሽኛል። እዛ ተዋርጅ ወጣው። በስ ዮኒ ገባ ድጋሚ። አረ ዮኒ ማ ወይ ግባ በቃ፣ እዛ ልግባ ናዲያ፣ አይመስልሽም?